ነገር አስቦ ማሰቡ ራሱ አዎ፣ የሆነ ነገር አስቦ የሆነ ሰው ካረገ ማለት ነው። እግዚአብሔርን ከምንም በላይ ያ በጣም ትልቅ ነገር ይሉሻል፣ ይሉሻል የጠይም ቆንጆ ነሽ። አሁነት ነው የጠይም ቆንጆ ነሽ። አዩ ግን መጣና ሰላም፣ ሰላም። እንዴት ናችሁ ውድና የተከበራችሁ የእኛ ቤተሰቦች? ደህና ናቸው? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ያው እንደምታዩት ዛሬ ፏፈሽ ብዬ እመጥቻለሁ ማለት ነው። እንዴት አያችሁት? ባይዘዌ በነገራችን ላይ ብዙ ጊዜ ልብስ ስናደርግ የባህል ልብስ ምናምን ሲሆን ያው በዓል ነው ብላችሁ ታስባላችሁ፣ ምናምን ምናምን። ነገር ግን ያው እኔ ዛሬ እንደ በዓል ነው በቃ ማየውና በጣም ደስ ብሎኛል። እኔ እንጃ ብቻ የሆነ አላ አይደለ፣ ውስጣችሁ የሆነ ደስ የሚለው፣ እኔ እንጃ ዝም ብሎ ደስ አይለውም ውስጣችሁ። እንግዲህ እንደዛ ብቻ እኔ በውስጤ በጣም ደስ ብሎኛል ማለት ነው። እና እንዴት ነው ቆይታ ምናምን በሀገር ውስጥም በውጭም ያላችሁ ቤተሰቦቻችን እንዴት ናችሁ? ተጠፋፍተናል እንግዲህ ረጅም ጊዜ። እኛም እንመጣለን እያለን እንቀራለን እናንተም ደግሞ እየጠፋችሁብን ነው። ብቻ ተጠፋፍተናልና እንግዲህ ዛሬ ይዤ የመጣሁት ነገር በጣም ደስ የሚል ነገር ነው። እስከ መጨረሻው አብራችሁን ቆዩ። እና እንዴት ነው ልብሱ ግን እንዴት ነው አምሮብኛል። ፀሐይዋን ባይዘዊ እንዴት ነው ዛሬ ኃይለኛ ናት። እና ዛሬ የመጣሁበት ወደ ቁም ነገር ስንሄድ፣ ዛሬ የመጣሁበት ነገር አንድ እህታችን እንግዲህ ከውጭ ለያቡ ለልደቷ እንትን ልካ ነበር። ና አይ ቲንክ በጣም ቆይቼ ባታለው አልተመቸኝም፣ ስራ ምናምንና ያው እንደምችለው እንግዲህ ሾፕ ምናምን አልችልም። ያቡ የምትወደውን ነገር ለመግዛት እንግዲህ ሞክር ያለው አብራችሁ ታዩታላችሁ ማለት ነው። እና እንዴት ናችሁ? ሁሉ ሰላም ባይዘዌ፣ አንዳንድ ነገር ማውራት እፈልጋለሁ የአብስራና እኔ እንግዲህ ያለን ነገር አሁን በጣም አሪፍ ላይ ነን እና ያ ስራ በጣም እንክብካቤ የሚያስፈልጋት ልጅ ናት። እንክብካቤ የሚገባት ልጅ ናት። ጸባዋ በጣም ቆንጆ ነው። የምችለውን ነገር የሆነች ነገር ለአንጎራጉርላት ማስብ ያለሁ እንግዲህ አልችልም፣ ግጥም ምናምን ግን በኋላ ግጥም ብገጥምላት ደስ ይለኛል። የሆነ ግጥም አለ ብቻ ውስጥ ካረሰውት እሷ ስትመጣ ካልጠፋብኝ እና እንግዲህ ያው ከመጣንም በጣም ቆይተናል እንግዲህ ነይ ብያታለው ለምን እንደሆነ አልነገርኳትም ከተገናኘን ቆይተናል ምናምን ነይ ሻይ ቡና አንበልን ያልኳት ቪዲዮም እንደማበራ አታቅም። እንግዲህ እስቲ ትምጣና የሚሆነውን እናያለን እናንተም እንግዲህ ይሄን ቤት ሰብስክራይብ እያደረጋችሁ ያለ ፋሚሊ ሰብስክራይብ አድርጉ እኛም ጠፍተናል አይ ነው እኛም በጣም ጠፍተናል ስለዚህ ይሄን ቤት ሰብስክራይብ እያደረጋችሁ ከአሁን በኋላ ለአለመጥፋት እንሞክራለን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያረጋችሁ እያደረጋችሁ ቪዲዮን ጀምሩት እንግዲህ አብስራን እንግዲህ ትምጣና፣ እንግዲህ የሚፈጠረውን አብረን እናያለን ማለት ነው። እንጠብቃት። ሳላይሽ ካደርኩ እጨነቃለው ፍቅሪ፣ አይገባሽም ይህን አውቃለው። አቤት ያንቺ ሲገርማል ሁሌም ሳቅሽ ይቀድማ መቼ መቼም ቢሆን

ኦኬ ደስ ሲል አይለብሻ ቀጥል። አረ ሳክስ ጀምረዋል። ምንድን ነው ነገሩ? ቆይ ያሳ ምትላ በኋላ ይጣራል። እሺ አሁን ሰላም ልበላችሁ። ሰላም ባይ ዘው ያንቺ ቤት ባውለት። እሺ ሰላም ሰላም። ዲናችሁ ዳናችሁ። ውድ ነው የተከበራችሁ ፋሚሊዎቼ፣ እኔ በጣም ደህና ነኝ። በእውነቱ ከአሼ ጋር ስለጠበቃችሁኝ በጣም ደስ ብሎኛል። አንድ ላይ ስላገኘችሁ ማለት ነው። አንድ ላይ ናፍቆት ይወጣለው። የምር በጣም ነበር የናፈከኝ። ተጠፋፋን ተጠፋፋን። እሱ በጣም ኩራተኛ ገና ምናምን ሳጋብዘኝ ስለው ቀድሜ እነግርያቸዋለሁ እንግዲህ ያለው ነገር ቀድሜ እነግርያቸዋለሁ። ምን ብለህ ነገርካቸው? አይ እሱን አብረን ነው ያዋልን። እንዴት ነው ታዲያ ካሜራማን ሰላም ነው? አላውቅም። ካሜራማን አስታወቀኝ እስኪ በጣም ተጠፋፋን። እነሱ ጋር ምን እመጣለን ምን እያለን መዳረሳይለወደዚጠጋቤ ደግሞ ዛሬ ቁመት ረዘመብኝ፣ ጫማ ጥይ ጫማ አድርጌ ነው። ፋሚሊዎቻችን እንግዲህ እየነገርኳቸው ነበር፣ ጠፋንባችሁ ምናምን እና ጣምታ እዲ በብዙ ነገሮች ብቻ እንዲህ እንዲህ ብለን ማስረዳት በማንችለው በብዙ ነገር ጠፍተናል። እና አለመመቻቸት ነውና፣ ካሁን በኋላ ካሁን በኋላ ያን በጣም ጠፋ በጣም ጠፋ። አሁን ግን ካሁን በኋላ ለመምጣት ሞክረን እንቀጣለን። ከዚህ በኋላ እየተቀጣን ነው። ከአሁን በኋላ ካለ ፋሚሊ ኮመንት አድርጉ። ምን እንቀጣ ኮመንት ላይ ከአንድ እስከ 3 ደግሞ ክብድ ያለ ቅጣት። እኔ ቅጣት አልችልም። ፀሐዩ እራሱ አንድ ቅጣት ሆኖብኝ አሽግም ምንድን ነው የሆነ አጣዳፊ ነገር፣ በዚህ ፀሐይ ማለት ነው። የታያችሁ ነው። አንተ በጣም ተጫዋች ሆነሃል። አልቻልኩትም የምር እና ነው ለምንድን ነው የጠራኸው? መጥረህ አለብኝ አይደለም። ግን ምክንያት አለኝ ና የሆነ ነገር ሀስታባቢ ውስጥ ተፈጥሮ ነው እዚህ ጋር ነው በጣም ይችላል የሆነ ነገር ስትለኝ ይለያያል። እኔ ለማንኛውም ምንም ምክንያት ኖሮኝ አይደለም ደስታን ማግኘት ፈልጌ በምሳ ምክንያት ነው። በጣም ነው ምንድን ነው ጀነን ጀነን ደስ አይ ግን በጣም ያምርብሻል። ልበስ የምርኝ ነው። ከዚህ በላይ ብዙ ፀሐይ ላይ ማስቆም አልፈልግም። ቤተሰቦቻችንም እንግዲህ በጣም ነው የሚናፍቁኝ ምናምን ብለሻል። በጣም በዚህ አጋጣሚ ጀስት ስንገናኝ ግዴታ ያው ካ ቤተሰብ እንገናኝ ስለማይመቸ ምናምን ነው ካሜራ መቅረጽና፣ ግን አሁን ላይ ግን ዝም ብለን ኖርማል ለመገናኘት ነበር የጠራሁሽ እና ካሜራ ያው ቤተሰቦቻችንን በዛው ለማግኘት ነው። እና ደግሞ ስላገኛችሁ እኔም ደስ ብሎኛል። በዚህ አጋጣሚ ደግሞ ከካሜራ ማን ጀርባ የሆነ አንድ አንድ ነገር አለን። እንዴ እኮ ጠርጥር ያለሁኝ አላማረኝም እኮ። ሰላም ነው ሰላም ነው። ደንግጦ ማለት ነው። አ ልምጣ ነው እኔ ላምጣ፣ እናንተ ትርከው። እኔ ላምጣው። ምንድን ነው እስቲ ገምቺ። እስቲ ምን ሊሆን ይችላል? በቃ ያሺ ስራኩ አይታመንም። እግዚአብሔርን ልክ ዛ እንደ ሌላው ጊዜ ዛሬ የምቀልድ ከሆነ ማለት ነው፣ አሼ ጥሩ አይመጣም። ከዚህ ፀሐይ ጋር እኔ ቀውሼ ነው የምመለሰው። እና ቤተሰብ እንዴት ናችሁ? ደህና ናችሁ? አይ እኔ እንደምታኝ በጣም ደህና ነኝ። ያው ፀሐይ ዝናብ ሳይበግረኝ በቃ እናንተ ጋር የምመጣው እና የው በጣም ተናፍቃችኋል አሉዶቼ። በዚህ አጋጣሚ ሰው ጠፋ ምናምን አትሉማ፣ በቃ ያው የት ጠፋች ምናምን ነገር አትሉማ። ጣ እስኪ መጣ ምንድነው? መረጋጋት መረጋጋት መረጋጋት። ፋሚሊ በዚህ አጋጣሚ ማስታወሳችሁ ሁላ በጣም ነው ማመሰግነው። ልደትሽ ነበራ የሆነ ስንት ቀን አልፎታል? አዎ አንድ ሳምንት መሰለኝ። አዎ እና ልደትሽን በማስመልከት ፋሚሊ፣ ከእናቴ ልደነግጥ ነው ልደነግጥ ነው አንድ እህቴ ያው ቆይቶ አልከላከችልኝ። እኔ ሞር እኔ እንዲያውም ትንሽ አዘገየሁት። እና የአቡ የምትፈልገውን ነገር ለለቷ አንተ ታውቃለህ፣ የምትፈልገውን ነገር እና አንተ የምትፈልገውን ነገር ስለምታውቅ ገዝተህ ስጥልኝ እና ስሜን ግን አትጥቀስ አለች። እኔ ደግሞ እባክሽን፣ እንድታቃ ግን አይሆንም አለች። እንግዲህ ትንሽም ቢሆን በጊዜው ብላሻለች አለች። እኔ ደግሞ አንቺ የምትፈልጊውን ልብስ እንጃ ብቻ ዝም ብዬ ምን ልበልሽ፣ ብቻ አልችልም፣ የሴት ልብስ እንትን ማለትና እንግዲህ ሞክሬው እና ካልሆነሽ ወይ መልሰን ለመቀየር እሞክራለሁ። ግን ሞክረሽው በዚህ በኩል ይሻልሻል ወይስ ይቀርብሻል? እንግዲህ ፋሚሊ በጣም ፀሐይ ነው የጠረ የመረጥ ነው ቦታ ትንሽ ፀሐይ ነውና ቀይራ ትምጣና ታዩታላችሁ፣ ልብሱን ታዩታላችሁ። እኔ ባይዛዌ ይሄ ልብስ ስገዛው ጀስት ቀሚስ ምናምን ትንሽ ደስ ስለሚላት ነው። እና እኔ እንጃ ብቻ ለብሳው ስትመጣ አሪፍ ከሆነ ሆነ፣ አሪፍ ካልሆነ ግን አስቀይሬ አመጣላታለሁ ማለት ነው። በዚህ አጋጣሚ ግን አስታውሳችሁ፣ ለለቷ ሰርፕራይዝ ስላረጋችሁ ልኝ በጣም ነው የማመሰግነው። እስኪ እንጠብቃት። የፋሚሊ በጣም አስጠበቀችን፣ እንደዚህ ለመምጣት ባይ ዘ ወይ ለባብሳ ጫርሳለች። ግን አቤት አቤት አቤት! አይ ጎበዝ፣ ለኛ ምርጫ አይደል? አንተ የምር እንደዚህ ተመርጣለህ ብዬሽ አስቤ ያላቀም ነበረ። የሆነ ብዙ ጊዜ አበሻ ቀሚስ ምናምን ነው እና ስናሰፋው፣ አዎ በቃ ያው ከለር ነው። ከዛ ያው እነሱ ናቸው የሚሰሩት አበሻ ቀሚስ። ሳይዝ ይነገራል ምናምን። አዎ እና ይሄንን ግን ሳይዝ ይናው ቀራምን ብቻ አላቀረ ይሄ ነው ይላል ብዬ አስባለሁ። እንግዲህ ፋሚሊ እስቲ እንዴት አያችሁት? በዚህ ፀሐይ በዚህ ፀሐይ ምን አስበህ ነው ይሄን ጥቁር ጃኬት? ወይዘሮ በጣም ዘናጮች የሚያደርጉት በዛ አጋጣሚ አመሰግናለሁ። ስለ ምርጫ ነው ደስ አለኝ። ይ የገዛችው እንግዲህ አንድ እህቴ ናት። እንግዲህ ልደታችንን ባይ ዘ ወይ ምክንያት በማድረግ ነው። ሞቀሽ ሞትብሃለሁ፣ ፀሐዩ። ለነገሩ እኔ ልክ አልነበርኩም ነው ጃኬት ከላይ አይደረግም ቀን ይቻላል። በርዱም እኮ በጣም ጥሩ ነው ያደረግ ግን በጣም ፀሐይ ስለሆነ

ቃል የለኝም። እግዚአብሔርን ቃል የለኝም። ቅድማሹ ትንሽ ቢሆን ምናምን ሲል ነበር እና የስጦታ አሁን አንድ ሰው የሆነ ነገር አስቦ ራሱ፣ አዎ የሆነ ነገር አስቦ የሆነ ሰው ካረገ ማለት ነው እግዚአብሔርን፣ ከምንም በላይ ያ በጣም ትልቅ ነገር ነው። ያቺን ነገር ማነሷ፣ ሳይዙ መተለቁ፣ የብሩ መጠን ማነስ መጨመር፣ ብቻ ከጭንቅላት ስታስበው ያ ነገር በጣም ትልቅ ቦታ አለው ለኔ ማለት ነው እና በዚህ አጋጣሚ እህቴ አንቺም በቃ ባለሽበት ሰላሙን ጤናውን ፍቅሩን ያብዛልሽ። በቃ ልክሽም ጤና በጤና ፍቅር በፍቅር ሆነሽ ኖርልኝ። እስክትመጪ ደግሞ ባለሽበት ደስታን እድሜና ጤናን ያብዛልሽ እና እሱን ተመኝቻለሁ። በጣም አድርጌ ነው ማመሰግነው እኔ መቼም እኔም እንዳስታወኩ አሁን ላይ መቼም ብዙ ነገር አለና ሰው የራሱን ነገር እንኳን ለማሰብ የሚያቅትበት ጊዜ ነው፣ እና የሰውን ማሰቧ አስታውሳ አለ እለትሽ ምናምን ማለቷ ጀስት ማሰቧ ብቻ በቂ ነው። እና በዚህ አጋጣሚ እኔም እግዚአብሔርን እኔ ማለት ሁለተኛ ጊዜ ልደት እንደማትከብር ነው የተሰማኝ፣ እና በጣም አድርጌ አመሰግናለሁ። በቃ ከሌላ ሰው ደስ ተሰቶኛ ያቅ በዚህ አጋጣሚ ያው ፋሚሊዎቻችን አይደሉም። በዚህም አጋጣሚ እንግዲህ እኔም ስላቆየሁት ትንሽ ስላቆየሁት በጣም ይቅርታ ብያለሁ። አንተማ ትቀጣለህ እና ትንሽ ፀሐይ ስለሆነ ደስትዘግተ ነው ምሳ ነገር ብንበላ ምሳ ከመብላታችን በፊት ግን ማለት የሆነ ግጥም ምናምን ብያችሁ ነበር አቅድም ልገጥመው ብዬ ፀሐዩ ወሰደብስ የምር ልግጥም ልኝ ነበር። ወይኔ ግን ግጠምልኝ። ዛሬ አይ፣ ፀሐይ የለም ዝናብ የለም አልችልም፣ ይሉሻል። የጠይም ቆንጆ ነሽ፣ እውነት ነው የጠይም ቆንጆ ነሽ። ግን መጣና ቸኮሌቴን ሊወስደኝ አቀለጠብሽ። ቀለጥኩብህ አሽ፣ እግዚአብሔርን ጨምሯል። ጭራሽ በግጥም ማለት ነው። እና ባይዘ ቅድም ያሰብኩት ጠፋብኝ። አስበህ መግጠም ራሱ ማለት ነው። ቀለጥኩብሽ፣ አቀለጥኩ ነው ነው እንጂ ከዚህ በላይ ፖቴንሻል ሌላ ጊዜ እንግዲህ ሌላ እገት ሌላ ነገር እንዳታስበ፣ ከዚህ በላይ እንዲላገጥብኝ አልፈልግም። አላገጭ ይባል። በጣም አመሰግናለሁ። እንደዚህ ፀሐይ ላይ ነው። እንወዳችኋለን እናከብራችኋለን። ሰብስክራይብ እያደረጋችሁ ይህን ቤት ተቀላቀሉ። ቀጣይ እንግዲህ በአሪፍ ነገር እንገናኛለን። እኔም በጣም አድርጌ አመሰግናለሁ። ክበሩልኝ፣ ያኑሩልኝ። እንግዲህ ቃል የለኝም ብቻ ሁሉም ነገር አመሰግናለሁ። ቆይታችን አሪፍ እንደነበረ በጣም አድርጌ ተስፋ አድርጋለሁ። እና በእኔ በኩል እንግዲህ ቻው እና በዚህ አጋጣሚ ፋሚሊ ልብሱን እንዴት ነው ስገዛ ጎበዝ ነኝ ኮመንት ላይ የእሷስ ከአስር ስጡልኝ ከመስቀያው ነው ይዘ እነሱ ይፍረዱ እናንተ ፍረዱ ፍርዱን ለእናንተ ሰጥተናል እናመሰግናለን ፋሚሊ ቻው